ሰላም ሰላም ሰላም፣ እንዴት አመሻችሁ? ሙስሊምም ክርስቲያንም እንዴት አመሻችሁ? ምሽት ኦኪ ዶኪ ፋይልና ፎርፎር ነው። እኔ ያለው እግዚአብሔር ይመስገን። ምሽታችሁ ብቅ ትልቅ ፈቃድ ደመቅ ብሎ ጦሽ ጠንቧ ብሎ ምርጥ የሆነ እንቅልፍ መድኃኒዓለም ያስተኛችሁ። ፈጣሪ ከሌሊት ክፉ መጋኛ፣ ቅዠት፣ ወቃቢ ሰወራችሁ በሌሊት ጦሽ ብሎ ከመቃሸት ያድናችሁ። አሜን እያላችሁ እያልኩኝ በቅጥልቅ ፈካደ መቀነጠፍጠሽ ብዬ ናቲንና ሩታን ይዣቸው መጥቻለሁ። ናቲ የሄሉ የድሮ ሸበላ የሆነ ናቲዬ ትኩስ ሚስት እስከነነፍሷ ይዞ መጥቷል። እ እሳት የሆነች ቃጠሎ የሆነች ሚስት አምጥቷል ማለት ነው። ናቲዬ ደግሞ ሽርጉድ እያለ እያስተናገደ ነው። ምን ልሆንልሽ፣ ልቀንጠስልሽ፣ ጧጦም ባለበልልሽ እያለ ነው ማለት ነው። ከዛ ናቲ ደግሞ የራሱ ዘመዶች እናቴ የሚላቸውን እናቱ፣ እህቱ፣ ጓደኛው የሆኑ አንድ ላይ ነበሩ። ከዛ ትኩስ ሚስቱ የናቲ መጣችና እንግዶቹን የራሱ ሰላም ሳትላቸው ናቲ ጆሮ ጆሮ ግንዱ ሻያፍላ፣ ወጥቅዳ፣ እንጀራ ጋግር ምናምን አትለው ዋይ ዋይ፣ ናቲ የምነው እናቴ፣ ለስለስ ያለ ሴት አታመጣም እንዴ? እሳት ቃጠሉ እቺ ማና ላይ ወጣ ነው፣ ኤክስፓየርድ ምታደርግ። ዋይ ዋይ፣ አረ ናቲ፣ ምን አለ ነው ድምቡሽ ድምቡሽ ምን፣ በቃ ድምጡሽ ያለች በታመጣ። እቺ ማን ናቲ፣ በተኛ ህበት ሁሉ አፈንድታክ ምትሄድ ነው የሚመስለኝ። እውነቴን ነው ናቲ። ናቲ ይኸው የምታድበደብደው ደብደው ሚስ ታምጥቷል እ ምን ነው እናቴ፣ አግባ አግባ ሲሉ እንዶ ቃጠሎ ሚስት አምጥተን እናትን ታስደነግጣለ? ናቴ፣ ዋይ ዋይ። ወይ ለማንኛውም ናትዬ እንኳን ደስ አለ። በብራንክ ከምታቃጥለ ከሄልሻ ወደ በርበርዬ ስለለወጠ እንኳን ደስ አለ ብያለሁ። ለማንኛውም ናትዬ ራስህን በቃ ከአሁኑ ወዲህ በሙዚቃ ሽርር እያልክ ልብን ሳምባህን ከምታፈንዳ፣ እንደዚህ እያመጣ ትኩስ ትኩስ ሚስት እያመጣ ፏ ብትንበል ቀስ በቀስ ከዛም በእጅት አስገባለ ማለት ነው። እቺ ግን አደለም ለትዳር ለአዳራቱንም አቃጥዳ ነው ምገል እናቴ ትሙት እንዲ ናት። አናት ላይ ወጣች እኮ እንዲህ ቤተሰቦችን እንኳን ማክበር አልቻለችው። ናትዬማ ትኩስ ሚስት አምጥቶ ጆሮ ግንዱን እያዞረችው የኔ ወንድም ለስለስ ያለ እርጠብ በርጣብ ያለችው ነካ ነካ ምትትዳ ስታደርጋት ሳሳ የምትሏን ይዘና እንጂ። ለማንኛውም እንኳን ደስ አለክ ብለናል። ፕራንክ ነው። ይህን ፕራንክ መስሎን ነበረ። ፕራንክ ሳይባል ተቋረጠ። እናትም ደነገጠች እኮ። ዋይ ዋይ! ለማንኛውም እናቴ ትኩስ ሚስት ይዞ መጥቷል። እሳት በረዶ እንኳን ቢነካት ማትቀዘቅዝ ሚስት ይዞ መጥቷል። ለማንኛውም እንኳን ደስ አለ ብለናል። ከዚህ በመቀጠል ደግሞ ሩታና አብርሽ ልጃቸውን አስገርዘዋል ማለት ነው። አዎ እግዚአብሔር ምስት ሰሩ መድኃኔ ዓለም እንደው ልጅ ስለሰጣችሁ ይመስገን፣ ይክበር። ልጅ አስታራቂ ነው። በልጅ ምክንያት ቤተሰብ በአንድ ላይ ተጣምሮ ይኖራል ብዬ አስባለሁ። ሩታ የልጇ ሲ ነገር ስቅ ስቅ ብላ አለቅስ። የእናት ወድግን እኮ እግዚአብሔርን የእናት ወድ እኮ ምንም ምን እናት ክፉን ብትሆን እናት ትኖር እና የሩታ ልጅ ሲገረዝ ሩታ ያለቀሰችው እንቧ እናቴ ትሞት እኔም እንቧ የእንትን አለኝ ማለት የወለደ ያውቀዋል ስሜቱን ማለት ነው እና እሮታ እና አብርሽ እንኳን ደስ አላችሁ እግዚአብሔር አምላክ ፍጻሜያችሁን ያሳምርላችሁ እንደዚሁም ደግሞ በአንድ ቤት በፍቅር በሰላም የምትኖሩበት ልጃችሁን ለሁለት የምታሳድጉበት መድሃኔ ዓለም ያደርግላችሁ። እየጠብቅላችሁ ሎክ ማድረግ ያብቃችሁ፣ ከክፉ ነገር ይሰውራችሁ፣ ትዳራችሁን የሚበጠብጥ መጋኛ ወቃዊ ፈጣሪ ያንሳላችሁ እያልኩኝ የእነ ሩታን እዚህ ላይ ጨርሻለሁ። የናቲ ነገር ግን እንዴት ነው? ሚስቱን እንዴት አያችኋት? እናት በእድሜ ራሱ ትበልጠዋለች። ቋ ያለች እርጣ፣ ቋ ለስለስ ያለች ይዘና አው እቺ አቶ በተኛ ህበት ድባቅ ድባቅ ድባቅ እያለ ጆሮ ግንደህን እያለች ነው የምታማረረግ ዋይ አማቷ ፊት እንዲያንቀለቅላት ማንገቻን ብትሆን ሚጥሚጣ ጎንበስ አር ክፈን በአናቷ የምታቀምክ። ለማንኛውም እንደዚህ እየመጣክ ዘና ፈታበል ራስን እንትን በል ዩቲዩብን ስራ ሸቅል እያለን እኛ የምናበረታታለን። በተረፍ ደግሞ ሄልሻ ዛሬ ትመጣለሽ ብላችሁ ብዙቻችሁን ጠብቃችሁ ምናምን ነበር ያው፣ ዛሬ መድኃኔ ዓለም ነው። መድኃኔ ዓለምን ደግሞ ታነግሳለች እንደ እግዚአብሔር ፍቃድ በሰላም ካሳደረን እነሱንም በሰላም ካሳደራቸው ነገቷ ብለን ይህ ልሻን ደግሞ እንመለከታለን። ባየው መሰረት መልስ እንሰጣለን ማለት ነው። ከሁሉም ነገር እግዚአብሔር ሁላችሁን የሚጠብቃችሁ ከድንገተኛ ሞት፣ ከድንገተኛ ከሌሊት መጋኛ ይሰውራችሁ፣ ፈጣሪ ይጠብቃችሁ፣ ሰፊ እንጀራ ከጤና ጋር ይስጣችሁ። አሁንም በድጋሚ የምላችሁ ይሄ ሄሉን የምትወዳት የምታከብሯት ሄሉን ስለምትወዳት ያብን ለይታችሁ አትደብድቡ፣ ማለት ነው። ምክንያቱም ነገ አንድ ላይ ሲሆኑ እናንተ ስለምታፍሩበት እነሱ አይለያዩ። የእግዚአብሔር ፍቃድ ካለ አንድ ላይ ይሰራሉ እና ይመጣሉ ማለት ነው። እየለያችሁ ምንም ብትናደዱ፣ ሁሉም ሳይናደድ ቀርቶ አይደለም፣ እኛም ሳናደድ ቀርተን አይደለም። ግን ነገሮችን እግዚአብሔር ያስተካክላል በማለት ከቀድሞ ከመስደብ በፊት ዋ ለውጥ ማድረግን የመሰለ ነገር የለም። እሷ የወደደችውን ነገር ሁላችንም እንወድላታለን። ከእሷ እንደበት እስኪወጣ ድረስ ምንጠብቅ ጥሩ ነው ብዬ ነው ማስበው። ነገ ተስማምተው ሲመጡ እንዳትቆጩ፣ ባደረጋችሁት ነገር እንዳትጸጸቱ ለማለት ፈልጌ ነው። በተረፈ የምትወዱኝ የምታክብሩኝ ሁሉ ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ይጠብቃችሁ፣ በመንገዳችሁ ሁሉ ጥላ ከለላ ይሁንላችሁ። ከጭንቀት ከመከራ ከሀዘን ሁሉ መድኃኒዓለም ይሰውራችሁ። እኔ በነገራችን ላይ የምርቃት ተስጦና የጸሎት ተስጦአለኝ እግዚአብሔር ምስክሬ ነው። እግዚአብሔር የሰጠኝ ጸጋ ነው እና እሱ ይጠብቃችሁ እላለሁኝ። ምን አለ ዛሬ ምን ዛሬማ፣ ላይፍ ገባለ፣ ሳየው፣ እናቴ እንዲ እንደ ቲክቶክ መስሎ ነበረ። ጽሑፍ አይታየኝ የምትሉትን አልሰማ። ጽሑፍ ካልታየኝማ ጨለማ ውስጥ እንዳለው ነው የቆጠርኩት። ጆሮዬን፣ እግሬን፣ ጆሮዬን፣ ቅልጥሜን፣ እሺ፣ ማራቶ ንሮት ይሽን እንደ ቲክቶክ ይግደለኝ እናቴ። አይን አይናቸውን እያየሁ እንደ ፈለግኩ ለፍልፌ ግን ብሎ ዩቲዩብ ከፋች። ዩቲዩብ ስገባ እናቴ ወፍ የለ ዝንብ የለ ከላይ ላይ አስር ሰው ይታየኛል። የት ይኑሩ፣ በበር ይኑሩ፣ በመስኮት ይኑሩ፣ ከስር ይኑሩ እንኳን ማየት አቃተኝ። እንዲ ነው ግን። እናንተ ኮሜንት እያያችሁ ምንጽፎ። እህቶች ዋይ ወይ አረረረረ ትዕግስቱን ይስጣችሁ። እንዲህኔማ በንዴ ቁጭ ብዬ እራቴን ጥልዝ ጥልዝ ጥልዝ ጥልዝ አርጌ ጨርቄን ተክልዬ እልም አልሞትም መቼም አልሞትም እንዲህ ቲክቶክ እኮ እንደፈለግኩ ወደ ላይ ወደ ስ- ወደ ጎን እያልኩ እንደፈለግኩ ለፍልፍ ይወጣሉ። አዎ ያው ዩቲዩብ ላይ ጂጂዬ፣ አንቺ ምን አይነት ሰውንሽ ላላችሁኝ ልታያችሁ ነበር። ዱንቡሽ ዱንቡሽ ቡሽ ያልኩኝ ማለት ነው። ዱንቡሼ ገላ ሆንኩኝ፣ ጠይም ፎ፣ ጠይም አፍንጫ ጎራዳ። አዎ ዲፍጥጥ፣ ዲቡልቡል አፍንጫዋ መኪና ይሁን ሞተር የሄደበት ያልታወቀ ጉርድር ያልኩኝ፣ በቃ ዝንጀሮ አይታችሁ ጂጂን ይዋት። በቃ እንደዚህ አይነት ሰው ነበርኩ፣ ላሳያችሁ ነበር። እንትኑ ራሱ ጠመመ። ምንድን ነው ላይፍ ራሱ ጠመመ። እኔ አላያችሁ፣ እናንተ እኔ ማላያችሁ፣ እናንተ የምታዩን ላወራ ነበር። ወፍ የለ ጽሁፋችሁ አይመጣ፣ እንዲህ እስር ቤት እንደገባው ቁጠሩት። ለዛ ነው አስር ሰዎች እንዳትቀየሙ። እኔ ካለፈለፍኩ ኮሜንት ካላየሁ ስለምጨለል ነው። በተረፈ መልካም ምሽት ይሆንላችሁ። እሺ፣ ወዳችኋለሁ፣ አክብራችኋለሁ ሁላችሁም። የያዕቆብ ሌሊት ይሆንልን። ሌሊቱን ባርኮ ቀድሶ እግዚአብሔር አምላክ ሰላም ያሳድረን፣ መልካም ነገርን ያሰማን፣ የሌሊቱን ጨለማ ገፎ ደግሞ ነገ ብርሃን በሰላም በጤና ድግፍ አድርግቶ እሱን የምናመሰግንበት የብርሃን ጊዜ ይሆንልን። ወዳችኋለሁ፣ አከብራችኋለሁ። መብርሃን ትጠብቃችሁ ነው።